ሰላም ሰላም ሰላም ወዲዮ ቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር በመጀመሪያ ድምጻቸው ማለት ነው። እነዚህም ባለ ሶስት ሆሄ ቃላት ነው የታነበብን የምናው ማለት ነው። እንደተለመደው ለቻ ሎ አዲስ ከሆናቸው ሰብስክራይብ በማድረግ እንዲሁም በኦንላይን መማለም ትፈልጉ ከስር ባለው ስልክ ወይም በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሽ፣ እንግዲህ እንደምትመለከቱት እዚህ ጋር በመጀመሪያ ድምፅ ባለ ሶስት ሆሄ ቃላት ነው የምንሰራ ማለት ነው። እነዚህን እያነበብን እናቸዋለን ማለት ነው። ተከታተሉ፣ እንጀመር። እሽ፣ እንግዲህ ከዚህ ጋር ከመጀመሪያው ማለት ነው እዚህ ጋር ቀደሰ ይላል ማለት ነው። በአንድ ላይ ቀደሰ ብለን እናነባዋለን ማለት ነው። ቀደሰ ብለን እናነባዋለን። እነዚህን የመጀመሪያ ድምጻቸው ነው ማለት ነው። የፊደሉ የመጀመሪያ ድምፅ በሱ ነው የምንጠራ ማለት ነው። እያንዳንዱ በመጀመሪያ ድምጻቸው እያነበብን ነው የምናያቸው ማለት ነው። እዚጋ ደግሞ ቀለደ ይላል ማለት ነው። ቀጥሎ በአንድ ላይ ቀለደ ብለን እናነበዋለን ማለት ነው። በቀላሉ እንደዚህ አድርገን ማንበብ እንችላለን። እሺ፣ ከዛ ቀጥለን እዚ ጋ ቀረበ ይላል። በአንድ ላይ ቀረበ ብለን እናነበዋለን። እሺ፣ ቀጥሎ ቀነሰ። እሺ፣ ከዛ ቀነሰ፣ ቀጠነ፣ ቀጠነ ቀ ወጠ ቀወጠ ብለን በዚህ መልኩ እናነባዋለን ማለት ነው። እሺ፣ ከዛ ቀጥሎ እዚህ ጋር በደል ይላል ማለት ነው። በአንድ ላይ በደል በደል ብለን በዚህ መልኩ እናነባዋለን ማለት ነው። እሺ፣ ከዛ ቀጥሎ በረታ፣ በአንድ ላይ በረታ ይላል። እሺ፣ ከዛ በረደ፣ በአንድ ላይ በረደ። ቦነስ፣ በአንድ ላይ ቦነስ ብለን በዚህ መልኩ ነው የምናነባቸው ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ ከስር ቦጋለ ይላል በአንድ ላይ ቦጋለ ይላል ማለት ነው። ከዛ ቀጥሎ ብርድ በአንድ ላይ ብርድ ብርድ ይላል ማለት ነው። እሺ ከዛ ቀጥለን ታለለ ታለለ ብለን እዚ ጋር ስናነብ የለ ተመሳሳይ ቅርጽ እንዲሁም በሚቀመጡበት ጊዜ ማለት ነው። እነዚህን ተመሳሳይ ድምፅ ነው የሚኖራቸው ማለት ነው። ስለዚህ የመጀመሪያ በጠራንበት በድጋሚ እንጠረዋለን ለለ ብለን፣ ስለዚህ ታለለ ይላል ማለት ነው። በዚህ መልኩ እናንባለ ማለት ነው። እሺ፣ ቀጥሎ ደግሞ እዚህ ጋር በስድስተኛ ድምፅ ነው እዚጋ የምንጀምር ማለት ነው። ትርፍ ተርፍ ብለን ስን አነብ ማለት ነው እነዚህን ሁሉም በስድስተኛ ድምፅ መጠቀም አለብን ማለት ነው። በዚህ መልኩ እናስቀምጣቸዋለን ማለት ነው። ከዛ ቀጥለን ትንሽ ትንሽ ትንሽ ሁሉም ስድስተኛ ድምፅ በዚህ መልኩ እናስቀምጠዋለን። እሺ ከዛ ቀጥሉ እዚ ጋር ትኩረት ትኩረት ትኩረት። እሺ ከዛ ትኬት ትኬት ት ልቅ ትልቅ ትልቅ ብለን እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ ቀጥሎ እዚህ ጋር ነገረ ነገረ ለማለት እንደዚህ አድርገን እናስቀምጣቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥሎ ነ ብር ነ ብር። እንግዲህ በነ የተለያዩ ቃላቶችን እዚህ እስከ መጨረሻ ማለት ነው ወደ ስድስት አካባቢ ቃላቶችን በነ በመጀመር በመጀመሪያው እንደዚህ አድርገን እንሰራለን ማለት ነው። ቀጥሎ እዚ ጋር ነ ውር በአንድ ላይ ነውር፣ ነውር ይላል ማለት ነው። እሺ ከዛ ቀጥሎ ነ ውጥ ይላል በአንድ ላይ ነውጥ፣ ነውጥ። እሺ ከዛ ቀጥለን ነ ከሰ ይላል በአንድ ላይ ነከሰ ብለን እናንባለን። ነ ደፈ ነደፈ መደፈ ብለን እንደዚህ አድርገን በቀላሉ የመጀመሪያ ድምጻቸውን በመጠቀም በዚህ መልኩ ቃላቶችን የተለያዩ ቃላቶችን እንደዚህ አድርገን መጻፍና ማንበብ እንችላለን ማለት ነው። እሺ ከዛ ወደ ሚቀጥለው ወደ ታችኛው መስመር እናልፋለን። እንግዲህ እዚህ ጋር ደግሞ በአ የሚጀምሩ የተለያዩ ቃላቶች ናቸው ማለት ነው። እነዚህም አ ደ ነ ይላል። በአንድ ላይ አደነ ብለን የምናነባቸው ማለት ነው። ከዛ ቀጥሎ አ ወቀ የሚለውን በአንድ ላይ አወቀ አወቀ ብለን እንደዚህ አድርገን ለመጻፍም ሆነ ለማንበብ በዚህ መልኩ እንጠቀማለን ማለት ነው። እሺ ከዛ ቀጥሎ አ መጣ የሚለውን በአንድ ላይ አመጣ ብለን እናንባዋለን። አለፈ በአንድ ላይ አለፈ። አ ፈረ በአንድ ላይ አፍረ። አ ከመ በአንድ ላይ አከመ ብለን እንደዚህ አድርገን በመጀመሪያ ድምፅ ብቻ በመነሳት አጠቃላይ እነዚህን የተለያዩ ቃላቶችን በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ የሚቀጥሉት መስመር ናቸው ማለት ነው። ወደ የሚቀጥለው አልፈናል። እዚህ ጋር በመጀመሪያው ክንድ ይላል። እንግዲህ እዚህ ጋር ክንንድ ብለን ለመጻፍ የምንጠቀማቸው ድምፅ የስድስተኛ ድምፅ ብቻ ነው ማለት ነው። እነዚህ ሶስቶቹ አጠቃላይ ስድስተኛን ድምፅ ተጠቅመናል ማለት ነው። እሺ ከዛ ቀጥለን ከሰል ከሰል ለማለት በዚህ መልኩ እንጽፋቸዋለን ማለት ነው። ከዛ ቀጥለን ከፈለ፣ ከፈለ፣ ከረመ፣ ከረመ፣ ከዘነ፣ ከዘነ፣ ከፈለ፣ ከፈለ እንደዚህ ብለን በቀላሉ መጻፍ እንዲሁም ማንበብ በዚህ መንገድ እንችላለን ማለት ነው። እሺ ከዛ ቀጥሎ ወ ደ ደ ይላል ማለት ነው። ከዛ ወደ ደ ብለን ወ ለደ ወለደ፣ ወገነ ወገነ፣ ወፈረ ወፈረ፣ ወለቀ ወለቀ፣ ወርቅ ወርቅ። እንደዚህ ብለን እንግዲህ በቀላሉ ማንበብና መጻፍ የምንችልባቸው መንገዶች ናቸው ማለት ነው። በዚህ መልኩ ሁላችሁም እንደዚህ ታነባላችሁ እንዲሁም ትጽፋላችሁ ማለት ነው እሺ። ከዛ ቀጥለን እዚ ጋር ዘ ገየ ይላል እንግዲህ እዚ ጋር በዘ መነሻችን ዘ አድርገን የምንሰራቸው የተለያዩ ቃላቶች ናቸው ማለት ነው። እነዚህን በጠቅላላ እያነበብን የምናያቸው ይሆናል ማለት ነው። ዘ ረፈ ዘ ለቀ ዘገጠ፣ ዘመተ፣ ዘለለ እንደዚህ ብለን በቀላሉ እናስቀምጣቸዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ በደ እንጀምር። ደገመ ብለን እንግዲህ የመጀመሪያ ድምጻቸውን ብቻ ነው የተጠቀምን። እዚህ ጋር ደገመ ይላል ማለት ነው። ቀጥሎ ደረሰ። እሺ ከዛ ቀጥሎ ጀበና፣ ጀበና፣ ጀመረ፣ ጀመረ ጀግና ጀግና ጀምር ጀመር እዚህ ጋር ጀመር እና ጀምር እዚህ ጋር ስድስተኛ ድምፅን ተጠቀምን። ከዚህ ጋር ደግሞ የመጀመሪያ ድምፃቸውን ተጠቅመን እንደዚህ አድርገን ቃላቶችን በዚህ መልኩ እንሰራቸዋለን ማለት ነው። እሺ እንቀጥልና ወደዚህ ጋር እዚህ ጋር ደግሞ ጁስ ይላል ማለት ነው። ጆሮ ጆከር ጆከር ጆንያ